እናንተን ከልቤ ከልቤ ነው ማመሰግነው። ኑሩልኝ ዘላለም ኑሩልኝ። ሀገሯን ያገለገለችው ድምፃዊቷ፣ ተወዛዋዧ፣ ተዋናይቷ፣ የሀገር ፍቅር የመድረክ ፈርጧ እነሆ ዛሬ እልል ያለ ሽልማት በኪነ ጥበብ የቲያትር ዘርፍ የሕይወት ዘመን ተሸላሚ ናት ወይዘሮ የሺ ተክለወልድ። እግዚአብሔር ይስጥልኝ፣ ስላከበራችሁኝ እግዚአብሔር ያክብራችሁ። አሁን እንግዲህ በዚህ ሽልማት በመብቃቴ እናንተን ከልቤ ከልቤ ነው የማመሰግነው። ኑሩልኝ ዘላለም፣ ኑሩልኝ። አትጥፉብኝ፣ አትጥፉብኝ። አስታዋሽ አትጡ አስተዋሽ ስላስታወሳችሁኝ፣ ይህንን ሰጣችሁኝ፣ ይህንን የመሰለ ክብር፣ ይህን የመሰለ ጸጋ፣ ለእናንተም ጸጋ ይስጣችሁ። ረዴቱን እንዳከበራችሁኝ እግዚአብሔር ያክብራችሁ፣ እድሜ ይስጣችሁ፣ ከቁጥር አያጉላችሁ። አገራችንን ሰላም ያርግልን፣ በፍቅር በሰላም ያኑረን።